ጤና ይስጥልን የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ። በቅድሚያም በባቲ ወረዳ በኩታ ገጠም እየለማ የሚገኘው የማንጎ ፍራፍሬ ለሌሎች አካባቢዎች ተሞክሮ የሚሆን ነው አሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳ አሉ። በቢሮ ኃላፊው የተመራ ልዑክ በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ የማንጎ ፍራፍሬ ልማትን ተመልክቷል። ተጨማሪውን አብረን እንከታተል። አማራ ሚዲያ ኮርፖሬሽን ያነጋገራቸው በባቲ ወረዳ ጨቆርቲና ሐጦ ቀበሌ ነዋሪ የሆኑ አርሶ አደሮች ባለፉት ጊዜያት በምግብ ራስን ለመቻል አስቸጋሪ እንደነበረ በማውሳት ወደ ተለያዩ አካባቢዎች እየተንቀሳቀሱ ይሰሩ እንደነበረ ይጠቅሳሉ። ካለፉት ጥቂት ዓመታት ወዲህ ግን በአካባቢው የመስኖ ውሃን በመጠቀም የማንጎ ፍራፍሬ እያለሙ ሕይወታቸውን መለወጥ እንደቻሉ አርሶ አደሮቹ ያብራራሉ። ማሸራ ነበረ የምንዘራው፣ በማሸራው እየሸመትን ነበረ የምንበላው። አሁን ግን ይህ ተማሽላው ደግሞ ጤፍ ይሻላል ብለን ወደ ጤፍ ስንዞር ጤፉም ማይገኝ ነበረ። አሁን ምንድን ነው የምናደርገው? በአንዱ በአንዱ በጀርካን አስር አስር ጀሪካን ሀያ ጀሪካን ሀምስት ጀርካን እዘን ስንሄድ አንድ ሺ ታ አምስት መቶ አንድ ሺ አራት መቶ አንድ ሺ 8200 እንሸጣለን ማለት ነው። በአንድ እጀርካ በፊት ችግር ነበር። አሁን ህ በኋላ ደህና እየተሻሻለ ነው። አሁን አልሐምዱልላህ ቤቱን አሻንፈናል። ሜዲያ ነበር ዝም ብሎ አንድ ጊዜ ይጠፋል፣ አንድ ጊዜ እናገኛለን፣ አንድ ጊዜ ይጠፋል። ግማሹ ወደ ሱቲ እንሰራጫለን፣ ግማሹ ወደ ጅቡቲ እንሰራጫለን። እንደገና ደግሞ ከዛ እንባረራለን ወደዚህ ተመልሰን አሁን አልሀምዱልላህ ረብልዓለሚን ብለን ወደ ስራ ገብተናል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በባቲ ወረዳ እየለማ የሚገኘው የማንጎ ክላስተር በልዩ ትኩረትና ክትትል የሚተገበር ስለመሆኑ ተናግረዋል። ይህ የምናየው አካባቢ በጣም ቆላማ ነው። ኤሪያውን ስናየው በጣም ምቹ ሁኔታ ያለበት አይደለም። መሬትን ግን ማመቻቸት እንደሚቻል በተለየ መልኩ የተፈጥሮ ሀብት የውሃ ጥበቃ ስራችንን የአፈር ጥበቃ ስራችንን ከዚህ ጋር ማያያዝ የተቻለበት ሁኔታ ነው ያለው የሆነን ለመናገር በዚህ ቀጠና ብቻ 367 ሄክታር በማንጎ አትክልትና ፍር በማንጎና ሌሎቹ አትክልትና ፍራፍሬ ክላስተር የሆነበት እድል ነው ያለው ይሄ በጣም ቤዚካሊ የአርሶ አደሩን ኢኮኖሚም ጭምር ባጠረ ጊዜ ከችግር የሚያወጣ በተለይ ምግብ ዋስትናን ከማረጋገጥ ከምርትና ምርታማነት እድገት ከተረጂነት ወደ ምርታማነትን አሁን የምንገኝበት አርሶ አደር የምግብ ዋስትና ተጠቃሚ ነበር። አሁን ባለበት ሁኔታ ይሄንን በሙሉ ሸፍኖ ራሱንም ቤተሰቡንም ጭምር የቀየረበት ሁኔታ ነው ያለው። በአካባቢው ያለውን እምቅ የመልማት አቅም ለመጠቀም የመስኖ አውታር ዝርጋታዎች ተጠናክረው መቀጠላቸውን የአማራ ክልል መስኖ መስኖና ቆላማ አካባቢዎች ልማት ቢሮ ኃላፊ ዶክተር ዳኝነት ፈንታ ተናግረዋል። በሴፍቲኔት የበጀት ምንጭ ሶስት የመስኖ ፕሮጀክቶች በግንባታ ሂደት ላይ ነው ያሉት። በአጠቃላይ ሶስቱ ወደ 19 ሄክታር አካባቢ የሚያለሙ ከ21 ሚሊዮን ብር በላይ በጀት ተበጅቶላቸው የሚከናወኑ የመስኖ ፕሮጀክቶች ናቸው። ከነዚህ ውስጥ ዛሬ ሁለቱን አጠናቀን መርቀናል። ሁለቱ ወደ ሰባ ሄክታር አካባቢ የሚያለሙ ፕሮጀክቶች ናቸው። የአካባቢ ማህበረሰብ የምግብ ዋስትናውን እንዲረጋገጥ የመስኖ ፕሮጀክቶች ዘላቂ መፍትሔ የሚሰጡ ፕሮጀክቶች ናቸው። ስለዚህ ከተረጅነት ወደ ምርታማነት የሚለውን ፕሮግራም የነሱ አንዱ ማሳያ ናቸው ማለት ነው። እነዚህ ፕሮግራሞች በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ና የግብርና ቢሮ ኃላፊ ዶክተር ድረሳሉ በስፍራው የተመለከቱት የማንጎ ክላስተር የማይቻል የሚመስለውን አስተሳሰብ የሰበረ ስለመሆኑ አንስተዋል። ከልማቱ በላይ እዚህ ቦታ ላይ አለም አለሁ ብሎ ማሰብ በራሱ ትልቅ ኮሚትመንት ነው። እኛ በጣም ተገርመናል። በክልላችን በጣም በርካታ አካባቢዎች በቂ ውሃ ያለባቸው በቂ ዝናብ ያለባቸው አካባቢዎች አሉ እዛ ላይ ማልማት ያልቻለውን ነገር የውሃ እጥረት ባለበትና ሊታሰብ በማይችል በዚህ በረሃ ላይ ይህን የመሰለ ገነት እንዲፈጠር አድርገዋል። በባቲ ወረዳ በኩታ ገጠም እየለማ የሚገኘው ማንጎ ለሌሎች የተፈጥሮ ጸጋ እያላቸው በአግባቡ ላልሰሩ አካባቢዎች ተሞክሮ የሚሆን ስለመሆኑም አንስተዋል። ትልቅ ተስፋ እያየንበት ለሌሎችም ተሞክሮ የሚሆንና ትልቅ ማስተማሪያ ሆኖ የሚያገለግል ቦታ ሁኖ አግኝቸዋለሁ። አርሶ አደሩን በዘላቂ ልማት ለማሳተፍ የሚያስችሉ ፕሮጀክቶች እንስራ ብለን የመስኖ ግንባታዎችን አተኩረን እየሰራ ያለ ነው። በዚህ ዞን ያለምንም ችግር የተመደበላቸውን በጀት ለሚገባው እና ለተፈለግለት አላማ በጀት መዋላቸውንም ማረጋገጥና ማየት ችለናል። ትልቅ ትምህርት የተወሰደባቸው አዲስ እይታን ያሳዩ፣ ወደ ሌላው አካባቢም ልናሰፋቸው የሚገቡ የመስኖ ፕሮጀክቶችን የቴክኖሎጂ ሽግግሮችን ያየንበት ኤሪያ አካባቢ የአካባቢ በዕለቱ ከ7.5 ሚሊዮን ብር በላይ ወጪ የተደረገበት ተጨማሪ የመስኖ ካናል ተመርቋል። በቴክኖሎጂ የተደገፈ አሰራር በመዘርጋት የፍርድ ቤቶችን አገልግሎት አሰጣጥ ለማቀላጠፍና የተገልጋዮችን እንግልት ለመቀነስ እየሰራ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። ጠቅላይ ፍርድ ቤቱ የበጀት ዓመቱን ያለፉት ወራት አፈጻጸም በደሴ ከተማ ገምግሟል። ከደራሊ ዝርዝር ዘገባ አለው። የአማራ ክልል ጠቅላይ ፍርድ ቤት የብጅት ዓመቱን ያለፉ ወራት አፈጻጸም በደሴ ከተማ ገምግሟል። በግምገማ መድረኩ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ ገዳውን ጨምሮ የዞንና የብሔረሰብ አስተዳደር ከፍተኛ ፍርድ ቤት ፕሬዝዳንቶች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ የጠቅላይ ፍርድ ቤቱና የአራቱ ዞኖች አፈጻጸም ቀርቦ የተገመገመ ሲሆን ፍርድ ቤቶች ምቹና ቀልጣፍ አገልግሎት እንዲሰጡ የሪፎርም ስራዎች መጀመራቸው ተጠቅሷል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ትዕግስት ዳኛቸውና የኦሮሞ ብሔረሰብ አስተዳደር ከፍተኛ ፍርድ ቤት ፕሬዝዳንት አሊ መሐመድ ባለፉት ወራት የጸጥታ ችግሮችን ተቋቁመው በወረዳ ፍርድ ቤቶች ጭምር ፍትህ ለማስፈን ሲሰሩ መቆየታቸውን አስረድተዋል። ፍርድ እንደሚታወቀው ራስን ብቻ ከሳሽና ተከሳሽን ብቻ ሳይሆን ከሶስተኛ ወገኖችም የማስረጃ ግብአቶችን የምጠይቅበት ነው፣ እና እሱ በተወሰነ የያዘን ነገር አለ። ግን ባለን ዳኞች ግን የተሰራ ስራ በርካታ ስራ ነው። ወደ ስልሳ አንድ ሺህ አካባቢ መዝገብ ነው እንደ አጠቃላይ እንደ ዞን የቀረበልን ወረዳዎችንም ጨምሮ ወደ ሃምሳ ስድስት ሺህ አካባቢ ልባቶችን ሰጥተናል። በሶስት ወረዳ ፍርድ ቤቶች ላይ በርካታ መዝገቦችን ታች ቀበሌ ድረስ ወርደ የሰሩበት ሂደት አለ። ተከማይቶ የነበሩትን ነገር በሙሉ የዚህን አመታም በሶፍት ኮፒ እስካን አድርገን መያዝ ችለናል። አንዱ ሪፎርም ተግባራችን ይሄ ነው። ከእንግዲህ መዝገብ ጠፋ፣ የተቀነሰ መዝገብ የት ሄደ የሚል ነገር አይኖርም። በአርድ ኮፒ፣ በሶፍት ኮፒ መያዝ ጀምረናል ማለት ነው። ይሄ ከለውጡ አንጻር አንዱ ይሄ ነው። ከዳኞች ቁጥር አንጻር የኛ ዞን በበርካታ የሰው ኃይል እጥረት ያለበት ዞን ነው። በከፍተኛ ፍርድ ቤት ልውሰድላ አሁን ሁለት ችሎት ነው የሚያስፈልገው፣ ግን ያለን አንድ ችሎት ነው። ይሄ ማለት የሰው ኃይል እጥረቱ ችግር ፈጥሯል ማለት ነው። በወረዳም በተመሳሳይ አንድ ወረዳ ላይ አንድ ዳኛ ብቻ ያለበት አላ። በሌላ በኩል ደግሞ ውዝፍ መዝገቦች የሉብን የሚዞሩ ማለት ነው። እድሜ ጠገብ የምንላቸው ዓመታትን ያስቆጠሩ መዝገቦች ቶታሊ የለንም። የተጀመሩ የለውጥ ስራዎች የፍርድ ቤቶችን አገልግሎት አሰጣጥ እንደሚያቀላጥፉና ተገልጋዮችን ከእንግልትና ተጨማሪ ወጪ እንደሚታደጉም ተናግረዋል። ጠቅላይ ፍርድ ቤቱ ከስማርት ኮርት ከማዘጋጀት አንጻር አንዱ የተመረጠ የደቡብ ወሎ ዞን ከፍተኛ ፍርድ ቤት ስለሆነ እሱን የኮርት ልየት አድርገን የልኬታ ስራ ተሰርቶ አሁን እቃዎቹ እየገቡ ያለበት ሁኔታ ነው ያለው። ለምሳሌ እንደኛ የእለት ቀጠሮዎች በእስካን እየተደረጉ ዳታ የሚያዙበት ሂደቶችን ይዘናል። ምስክሮች ሲሰሙ ወደ ጽሁፍ እየተቀየረ ኮምፒውተራይዝድ በሆነ መልኩ የምንሄድባቸው ሂደቶች አሉ። ከስራዎች መሳለጥ ባሻገር የሰውን እንግልት የሚቀንስ ሰዎች ባሉበት ቦታ ሆነው ማቢታ ማስገባት ጉዳያቸው መከታተል ወዘተ የመሳሰሉትን ነገር ያለ ወጪ ያለ እንግልት የሚያገኙበት አሰራር እየተዘረጋ ነው ያለው። የአማራ አማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ ግደው ጠቅላይ ፍርድ ቤቱ በበጀት ዓመቱ በርካታ የለውጥ ስራዎችን መጀመሩን ገልጸዋል። ፍርድ ቤቶችን በዲጂታል ቴክኖሎጂ የመደገፍ ስራው ወደ መጠናቀቅ እንደተቃረበም አስረድተዋል። በበጀት ዓመቱ መጀመሪያ አካባቢ የጀመርነው ፍርድ ቤቶችን በዲጂታል ቴክኖሎጂ የማስደገፍ ስራ አሁን ላይ ኦልሞስት ተጠናቆ የሚያስፈልጉ ግብዓቶች በየከፍተኛ ፍርድ ቤቶቹ ተጓጉዘው ደርሰዋል። ስለዚህ አገልግሎት አሰጣጡን ለማስተካከል፣ ለማሻሻል ሰፋ ያሉ ስራዎች ናቸው እየተሰሩ ያሉት። አሰራሩን በቴክኖሎጂ የመደገፍ ስራው ሲጠናቀቅ ለተገልጋዮች ምቹና የተቀላጠፈ አገልግሎት ለመስጠት እንደሚያስችልም አቶ አለማንተ ግደው ተናግረዋል። አጠቃላይ ውጤቱ ተጠቃለው ሲታይ ፈጣን የሆነ እና ወጪ ቆጣቢ እንደዚሁም ለተገልጋዮችም ምቹ በሆነ አግባብ አገልግሎቱን ለመስጠት ጥረት እየተደረገ ነው የሚገኘው። ፕላዝማ ከምንለውም ላቅ ባለ ሁኔታ ተከራካሪዎች ባሉበት ቦታ ሆነው ለምሳሌ ጠቅላይ ፍርድ ቤት ባህር ዳር ላይ ክርክር ያላቸው ሰዎች ወደዛ መሄድ ሳያስፈልጋቸው ባሉበት ዞን ከተማ ላይ ከፍተኛ ፍርድ ቤቶቹ ላይ በምናዘጋጀው ፋሲሊቲ ክርክሮች ማድረግ ይችላሉ። መዛግብት ለማስከፈትም እንደዚሁ መሄድ አይጠበቅባቸውም። ከፍተኛ ፍርድ ቤቶች ለተገልጋዮች ምቹ እንዲሆኑ ቀሪ ስራዎቻቸውን የበጀት ዓመቱ ሳይጠናቀቅ ማከናወን እንዳለባቸውም ፕሬዚዳንቱ አሳስበዋል። ልጆች ባህላቸውን በተገቢው መንገድ እንዲያውቁና ሀገራቸውን በጥልቀት እንዲገነዘቡ አድርጎ በመግለጽ በኩል ትምህርት ቤቶች በኩላቸውን ሚና መወጣት እንዳለባቸው ተገለጸ። ሕፃናት በትምህርት ቤት ቆይታቸው የአለባበስ የአመጋገብና ሌሎች ወግና ልማዶችን እንዲማሩና የሀገር ፍቅር እንዲያድርባቸው ማድረግም ይገባል ተብሏል። ጀማል ኢማም። በባህላችን ውስጥ የትናንት መልካችን ይታያል፣ ወግ ስርዓትና ስሪታችን ይንጸባረቃል። የኖርንባቸው ያለፍንባቸው ውጣውረዶች ማሳያ ነው ባህል። የአለባበስ የአመጋገብና የመገልገያ ቁሶቻችን ሁሉ ትናንታችንን የሚነግሩን መስታወቶቻችን ናቸው ለዚህም ነው ታዳጊዎች የሀገራቸውን ባህል ጠንቅቀው እንዲያውቁ ማድረግ የሚያስፈልገው። ትምህርት ቤቶችና መምህራን የሀገር ተረካቢ ሕፃናት አካባቢያቸውን በቅጡ እንዲረዱ ባህልና ወጋቸውን ያወቁ ብቁ ዜጎች እንዲሆኑ የመቅረጽ ኃላፊነት አለባቸው የሚባለው በመሆኑም ከንድፈ ሐሳብ ባለፈ በተጨባጭ በባህል ሥነ ምግባርን በባህል ውስጥ ታሪክን በባህል አካባቢን እንዲረዱ ማድረግ ያሻል። ይህንን በህፃናት ላይ ማስረጽ ደግሞ ከወላጅ ባለፈ ትውልድን የሚቀርጹ መምህራን ተግባር ነው። በትምህርት ቤት ውስጥ የመምህራን ሚራን ባህላቸውን እንዲያውቁ መገልገያ ቁሳቸውን፣ ምግቦቻቸውን እንዲሁም አልባሳትን እንዲያውቁ በአዲሱ ስርዓተ ትምህርት በተቀረጸው መሠረት የልጆች ማንነት ወይም ደግሞ ሁለንተናዊ ስብዕና ከስር ጀምሮ መገንባት ስላለበት የሀገር የወገን ፍቅር እንዲኖራቸው ባህላቸውን የሚያከብሩ በባህላቸው የሚኮሩ ልጆች እንዲሆኑ በትምህርት ቤት ከፍተኛ ሚና ስላለው የልጆቻችንን ነገ በጣም ነው የሚያሳምረው። በመማር ማስተማሩ ላይ ከፊደሉ ከቁጥሩ ውጭ ምንድነው ባህላቸውን እንዲያውቁ ልጆች የማያውቋቸው ነገሮች አሉ። ከእቃዎች ብንል፣ ካለባበስ ብንል፣ ከእንስሳቶችንም ብንል የማያውቋቸው ነገሮች ስላሉ እነዛን እንዲያውቁ ልጆች ባህላቸው እንዲያውቁ ኢትዮጵያ ውስጥ በጣም ብዙ ባህሎች ስላሉ እነዛን ባህሎች እንዲያውቁ ለምሳሌ አነጋገራችን፣ አለባበሳችን፣ ምግቦቻችን ብዙ አይነት ባህሎች ስላሉን እንደሱን እንዲያውቁ ነው። በቀላሉ ደግሞ ልጆች ይህንን አይተው ሌሎች ነገሮች ላይ በሚያዩት ነገር እንዳይደናገሩ ምን አይነት ባህሎች እንዳሏቸው፣ ምን አይነት ታሪኮች እንዳሏቸው ለማወቅ ይጠቅመናል። እኛን በማይመስሉ አለፍ ሲል ደግሞ የስነ ምግባር ችግር ከሚያመጡ መጤ ነገሮች ይልቅ በራስ መተማመንን ከፍ የሚያደርጉ ባህሎቻችንን በማጉልበት ሕፃናት ሀገራቸውን የሚወዱ ማድረግ ይቻላል። ሕፃናቶቹ ብቻ እኔ ራሱ የማላቃቸው ማለት ነው፣ ብዙ ነገሮች አይቻለሁ አሁን ግመድ እዚህ አካባቢ ብዙም የለም። ያው በዝም ነው የሚያውቁት፣ ግን በአካል አንጥቶ እንደዚህ ማሳየት እነዚህ የቀረቡት ነገሮች ብዙ ባህላዊ ምግቦች ይሆን ያሉት ነገሮች ሁሉ ብዙ ትላልቁም ሰው አያውቃቸውም። አሁን በተለይ ማለት ነው የራሳቸውን ካልቸ እንዲወዱ እንዲያከብሩ በጣም በተለይ ደግሞ ይሄ ድሮ በእርሻ ገበሬ ሆኖ መጥቶ ልጁ ግጥሙን ምናምናም ሲያቀርብ በቃ ያን ካልቸር ማወቃቸው ጥሩ ነው። ሀገራቸውን ያፈቅራሉ፣ ባህላቸውን ያፈቅራሉ። በሌላ ባህል ከመጠለፍም ያደናቸዋል በዳርቻ በሬ ደቀው ካላረሱ መብላት የት ይገኛል? ተኝተው ሲነሱ አሻልና ወይሎ አንድ ላይ ተጠምደው ነገር እኛም የማናቃቸውን ነገሮች አውቀናል። እንኳን ልጆቻችንና ቅመማ ቅመሞች ሁላ እንዳያቸውና እነዚህ ነገሮች ልጆች ባህላችን ይሄ ነገር የኛ ነው አይነት ስሜት እንዲሰማቸው ያደርጋልና በጣም ደስተኞች ነን። ብዙ ነገር አውቀናል። እነሱ እንዳወቁ ተስፋ እናደርጋለን። ያለፉት ወላጆቻችን እንዴት እንደነበሩና ከነሱ ብዙ ነገር ወደ ኋላ መለስ ብሎ ማየት እንደሚጠቅም ብዙ ነገር አይችበታል። ሌሎችም ይህንን ሊወስዱ ጥሩ ነው ነው ሚለ ልጆች በተለያዩ ዘመኑ ባፈራቸው ቴክኖሎጂዎች ላይ ብቻ ተጠምደው ታሪክ ወግና ባህላቸውን እንዳይዘነጉ በማድረግ ሂደት ንጹህ በሆነው አእምሯቸው ላይ በትኩረት በመስራት ስብእናቸውን መቅረጽ እንደሚያስፈልግም ይነገራል። በአሁን ጊዜ ዓለም አቀፋዊነት ምክንያት የተነሳ በስልክ በተለያዩ ጌሞች ልጆች እየተጠመዱ ነው፣ እና ከሀገር ውስጥ መገልገያ ቁሶች፣ ከሀገር ውስጥ ምግቦች፣ ከባህሎቻችን ውጪ በአለባበስም በመገልገያ ቁሶችን፣ በአልባሳትም ሁሉ ነገራቸው ወደ ውጭ ናፋቂ የሆነ ነው፣ እና ከስር መሰረታቸው ላይ ባህላቸውን እንዲያውቁ መስራቱ ሁለንተናዊ ስብና የተሟላ ሆኖ እንዲያድጉና በባህላቸው የሚገለገሉ የሚኮሩ እንዲሆኑ የሚያደርገው አስተዋጽኦ በጣም የጎላ ነው። የተወደዳችሁ ተመልካቾች ለሰአቱ ያሰናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ አብራችሁን ስለነበራችሁ ከልብ እናመሰግናለን ከዜናዎቹ ጋር ደጀናንባቸው ነበርኩ ጤና ይስጥልን።